አዲስ የምስራች ይዘን መጥተናል። እንኳን ከዘመን ወደ ዘመን በሰላም አሻገራችሁ የሚለው የአዲስ አበባ ከተማ አስተዳደር ንግድ ስራዎች ድርጅት የተለያዩ የኢንዱስትሪ ግብዓቶችን፣ የተለያዩ የልማት ትሩፋቶችን በተመጣጣኝ ዋጋና በጥራት ወደ ማህበረሰቡ የምናቀርብ መሆኑን ስናበስር በታላቅ ደስታ ነው። በፈጣን አቅርቦት፣ በጠንካራ የሎጂስቲክስ ብቃት ለማህበረሰባችን የተሻለ የግብይት እድሎችን በማመቻቸት ላይ ለማህበረሰባችን የተሻለ የግብይት እድሎችን በማመቻቸት ላይ እንገኛለን። ተጨማሪም በቴክኖሎጂ የታገዘ ስራን በመስራት እውቅናን አትርፈናል መገኛችን ወደ እሪ በከንቱ በሚወስደው መንገድ ላይ ከኢትዮጵያ ስታስቲክስ ዋና መስሪያ ቤት ወረድ ብሎ ያገኙናል ድርጅታችን ለማህበረሰብ ለውጥ በመስራት ላይ ይገኛል አዲሱ ዓመት የእድገት እንዲሆንልን የአዲስ አበባ ከተማ አስተዳደር ንግድ ሥራዎች ድርጅት በመመኘት ነው መልካም አዲስ ዓመት